ራሂል በፖሊስ ቁጥጥር ስር ዋለች። ይህን ያህል ጊዜ ያለ ስራው አቶ ተስፋዬን ገሏል ብላ እንግዲህ አቶ ግርምሽን እስር ቤት ስታሰቃየው ከርማ ነበር። ባቢ ደግሞ ይህንን ማመን አቅቶታል። በገንዘብ ተገዝተው ነው ፖሊሶቹ እንጂ በፍጹም እጅ ከፍንጅ ተይዞ እንዴት ነው ወንጀል አልሰራም ብለው የሚለቁት? በማለትም ጥርጣሬ ውስጥ ይገኛል። ነገር ግን ራሂል በቅርቡ በፖሊስ ቁጥጥር ስር እንደምትውል ምንም ጥርጥር የለውም። ይህንን ሲያወሩ ያስተዋለችው ራሂል ከበር ተቀምጣ ስታዳምጥ ባቢ ደረሰባት ባቢ ግን በጣም ያናድዳል ከሁኔታዋ የተነሳ ለምንድን ነው የማይነቃው በዛ ላይ ደግሞ ሮቤል ነግሮታል አንተን ወደ ጽናት እንድትሄድ የሚያግድህ ነገር ከልለ በስተቀር አለዛ እውነት ነፃ ወጥቷል ግርምሸ አለ ባቢም እንዴት ነው እጅ ተፈንጅ ተይዞ ነፃ የሚወጣው የአባቴ ገዳይ በነጻነት እንድንቀሳቀስ አልፈልግም እኔው እራሴ ፍርዴን አገኛለሁ አለ ፖሊሱም ባቢን መከረው ምን እያልክ ነው ሌላ ችግር እንዳታመጣና እድሜ ዘላለምህን የሚጸጽትህን ነገር እንዳታደርግ ግርምሽ ንጹሕ ወጥቷል ምንም ነገር ያደረገው ነገር የለም አለ ጽናት እንግዲህ በደስታ ፍልቅልቅ ብላለች ከጽናትም በላይ ደግሞ ብሌን በብሌን ንጹሕ ልብ የተገረመው ሮቤል ታድለሽ እስከ ማለት ድረስ እና እዚህ ልብ ውስጥ ልግባ አልግባ እያልኩ ትግል ላይ ነኝ እያላት ነበረ። ምንድን ነው የተፈጠረው እያለችም ጠየቀችው። ራሂልም ሮቤልን እያስፈራራችሁ ትገኛለች። ሮቤል ደርሶባታል። ሽጉጥ ይዛ እንደምትንቀሳቀስ ምክንያቱን ጠይቃት። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት ከባለፈው የቀጠለ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ዛሬ አቶ ግርምሽ ነፃ በመውጣቱ እጅግ በጣም ሁላችንም ደስ ብሎናል። የጽናትና የግርምሽ ሁኔታ በጣም የሚያሳዝን ነበረ ማለት ነው። አሁን ግን አንዳንድ ጊዜ እውነት ተደብቃ አትቀርም፣ አንድ ቀን ትወጣለች የሚባለው ነገር እውነት ነው። ፀሐይና እውነትን መደበቅ አንችልም። ጊዜ ሊፈጅ ይችላል፣ ግን ደግሞ ተደብቀው አይቀሩም። አሁን የግርምሽን አካሃድ ወይም እርምጃ ተጠቅማ አጅሪያ ራሂል አቶ ተስፋይን ያሰናበተችው እሷ ነበረች። ግርምሽ ደግሞ በሰዓቱ የያዘው ሽጉጥ ባዶ ነበረ። ገዝቶም የያዘው ለማስፈራራትም እንደሆነ ቃሉን ለፖሊሶች ሰጥቷል። ነገር ግን ከሱ በኋላ በመሆን አቶ ተስፋዬ ግርምሽን ሲያንቀው እሷ ወስዳ እየተኮሰችው እሷ እንደሆነች እንግዲህ ግልጽ ነው። በጀብድነቷም እየተደሰተች ነበረ። እያስታወሰች ወደ ኋላ ተመልሳ ግን ደግሞ አሁን ትልቅ የማትወጣው አዘቅት ውስጥ ገብታለች። ሮቤልን ደግሞ እያስፈራራችው ትገኛለች። በእርግጥ ሮቤል ጋር ሻይ ቡና እያሉ ነበረ። እናም ፖርሳ አምልጧት አምቡጭ ሲል መሬት ሽጉጡ መሬት ወደቀ። ከዛም ይሄን ያየው ሮቤል ምንድን ነው አላት። ምንም? እንዴ ስትንቀሳቀሽ ሽጉጥ ይዘሽ ነው እንደምትንቀሳቀሽው አላት። አዎ ሴት አደለው አለችው። እና ሴት ብትሆኝስ ሽጉጥ ይህን ያክል አላት። እንዴ አንዳንዴ የሚሳፈጥ ወይም ደግሞ እንደዚህ የሚላከፍ ታጋጠመኝ አለችው። እና የሚላከፍ ሰው ቢያጋጥመች ልትገሊው ነው አላት። አልገለውም አስፈራረዋለሁ አለችው። ኧረ ይደብራል አላት። እንዴ እና ልትጎጁ በመስፈራራት የማይሄድ ቢሆንስ አላት። እጎዳዋለሁ አለችው። እንዴ ጭራሽ አላት። አዎ እሱስ ሊጎዳኝ አይደል፣ ይመጣ ራሴን ማምለጥ ስላለብኝ ይጎደዋለሁ አለች። ከዛም ተገረመ በጣም አካዷ። ምን አይነት አረመኔ ና ሰይጣን ሴት እንደሆነች ተረዳ ሮቤል አይገርምም። ከዛም እንግዲህ ጽናት አባቷን ጠይቃ መታ ተኝታ ነበረ። ጠዋትም ሲነሱ ብሌንም በጠዋት ተነስታ ከሮቤል ጋር ሄዳለች። እናም እንዴ አንቺ በጠዋት የት ሄደሽ ነው? ሰው መተኛት አይችልም አለቻት ጽናት። ከዛም እንዴ ይውስቲ አንድ ሰዓት ሆኗል እኮ አለች። ለካ ረፍዳል። የት ሄደሽ ነው አለቻት። የትም? እሺ ዛሬ አባቴን ልጠይቀው እሄዳለሁ ብሌኔ፣ እስኪ ህክምናውም ህመሙን በጣም እየተባባሰበት ነው አለቻት። ኦ እሺ፣ እኔ አብርሽ ብሄድ ደስ ይለኝ ነበር እና ለምን አትሄጅም አለቻት። እንዴ ማታ ነግሬሽ ለእረሳሽው አለች። ወይ እረሳሁት እኔ እኮ ልብ የለኝም በቃ አለች። አው እንግዲህ ራሄል ትታኒለህ። ስለዚህ አሁን ቀጥታ ሴትዮዋ እየተመላለሰች ነበረ፣ እናም መውጣት አለብን አለቻት። ከዛም እሺ በቃ ስራውን ጨርሰን አብረን ሄደን እናየዋለን አለች። አንቺ ሄጂ አይ እንደዛ ነው የምሻለው ትችሽ ማ ብቻሽን አልሄድም፣ አለች ጽናት ብሌንም መሽ ብለው ከዛ ከሰዓት ሄደው አባቷን ጠየቀች። አባትየውም ግርምሽ ወልድሻለሁ ብሎ ልጁን ፍቅሩን ገለጸላት። ጠልተሽኛል፣ እኔ ምኞቴም አንችና ባቢ አብራችሁ መሆናችሁን ነው ሲላትም አሁን ስለ ራሴ ብቻ ነው አብሬ መሆን ሆንም አልሆንም ስለኔና ስለሱተው ስለ ራሴ ህይወት መታገር ነው የምፈልገው፣ አለችው። ብቻ አንተ ደህናውንልኝ ስትለው እሞት አለሁኝ እኔ ምን ደህናለኝ እኔ ሞት አፋፍ ነኝ አላት። እንደዛ ትበልበት ተቻለ መጠን አለችው። ከዛም ወጡ። ከዛ ልክ ህጽናት እቤት መታ ሆነ ቦታ ቁጭ ብለው እያዋሩ እያለ ሮቤል መጣ። ሮቤልም ሲመጣ በጣም ደስ የሚሉ ጓደኛሞች። በጽናትና በብሌን ቀንቷል። እኔ ሌድ አውሮ አለች። እንደ ጽኑ እኔ ትተሽ ለዝች ለብድ ወይን ነው የምትሄጁ? ኦሮ ትገለኛለች። ባለፈ በህልሜ መጣ ብላ ስትጨቃጨቀኝ ነበር አለችው። እንደው ፈጣሪ ያግዝሃ አለች። እንዴ ለሱ እያገሽ ነው አለቻት። እውነት አሁኑ እገዛ ሳይሆን አለች። እውነት ጽኑ አለበሊውን ልሄድ ብላ ሄደች። እንደሚወዳትም እንደምትወደውም ተገላለጹ። አሁን ሮቤል ከጽናትና ከብሌን ጎን ነው። እንግዲህ ግርምሽ ነፃ መውጣቱን ፖሊሱ እዚህ መተሽ እንድትሰሚ እፈልጋለሁ። አዲስ ነገር አለ አሁን መተሽ አሁን መምጣትሽ ድጋሜ ከባድ ቢሆንም አላጽናትን እመጣለሁ ብላ እዚያ ስትሄድ አባቷ ምንም ወንጀል እንደሌለበት አጣርተው እንደደረሱ ነገራት። ማመን አቃታት፣ በጣም ተደሰተች። ብሌን እንደውላ ነገረቻት። ብሌን እዛ እንድትመጣ ስትነግራት፣ ብሌንም ምን ሆነች ብላ እየሮጠች ሄደች። ሲቀጥል እንግዲህ አቶ ግርምሸ አዲስ ነገር አለ ሲሉት ፖሊሶቹ በልጅ ጉዳይ አለ ባንተስ ጉዳይ ምን ያስደስተሃል ሲለው በእኔ ጉዳይ ሞት አፋፍ ያለሁ ነኝ ምንም ያስደስተኝ ነገር የለም ወንጀል የሰራሁ ነኝ አለ ከልጅ ውጭ ሲለውም በቃ በእኔ ጉዳይ አልፈልግም ምንም አይነት የሚሰማኝ ነገር የለም ነፃ ብትወጣስ አለ እንዴት ነፃ ወጣለሁ እጅ ከፍንጅ ተይዤ በሽጉጥ ገድዩ፣ አለ። ፖሊሱ ሲነግረውም ጋሸ ግርምሸ በደስታ አለቀሰ። ጽኑም በደስታ አለቀሰች። ራሂል ከዛ በኋላ ዘው ብላ ሄደች። በቢዛ ሲሄድ እንኳን እንደና መጣ አለ። ራሂልም ገባች። ከዛ መንጣጣት ጀመረች። ይህንን ለህግ ለበላይ አካል አሳልፈን መስጠት አለብን አለች። አንቺ ምን አንጣጣሽ? አቶ ግርምሽ በፍጹም ሰው አልገደለም አለ። ባቢ፣ በነጻነት የአባቴ ገዳይ ሲንቀሳቀስ አላየውም። ጸጥ አልልም፣ ፍርደን ይነቀበላለሁ ሲልም ፖሊሱ ባቢ፣ እያልኩ ያለሁት አቶ ግርምሽ ነጻ ነው። ከሱ ኋላ ተደብቆ የተኮሰበት ሰው አለ እያልን ነው። ስለዚህ የሚጸጽትህን ነገር አታድርግ አለው። ከዛ ስንት ብር ቢከፍሉ ነው አለ። ከዛም አሁን እንደፈለክ በል እውነት ስላለኝ ነው አለ ራሄል ውጭ ወታ ማዳመጥ ጀመረች ባቢ ደረሰባት ከዛም ራሄል ማስፈራራት ጀመረች ሮቤልን እንደዚህ በዚህ ሁኔታ ባልነግርሽ ቃላችን ባይፈርስ ደስ ይላይ ነበር ይኸውልሽ ራሄል እንትን ብሌንን አፍቅሬያታለሁ አላት ምን አለችው። የእውነት በጣም አፍቅሬያት አለው። ሲልም ስራዬን ትጨረሳለሁ፣ ወደርክም ጠላህ። አለዛ ደግሞ የሚከተለህን ወቅ ሌላ ሰው ጀምሮ እንዳጨረሰው አንተ በመካከል ስላለ እቅደን ታበላሻለ። ለዛም ነው ማትረባ ሰው ምለ። ስለዚህ አለችው፣ አስብበታለሁ ብሎ ሄደ። ብሌን እንግዲህ የጽናት አባት መለቀቁን በተመለከተ ራሂል ጋር ቢሎ ሄዳ የኔ ውድ ስለናፈቅሽኝ ነው በዛ ላይ ደግሞ እናቴ ምን ያክል ትልቅ ሰይጣን ማመኗ እንድገባት እንዳደረግሽል እጅግ ከልብ አመሰግናለሁ አለቻት። ውጭልኝ አለች። ሲቀጥል ደግሞ የጽናት አባት ተለቋል፣ ነጻ ወጥቷል አለቻት። ኧረ እባክሽ አይደል? እንደዛ ነው አለች። አዎ ወደፊት ደግሞ እንግዲህ እናያለን አለቻት ከዛም ውጭ በማለትም አስወጣቻት ባቢና ሮቤል ካፌ ተቀጣጥረው ሄዱ እናም ጽናት አሁን ባቢን ባገኘው ትላለች ሮቤል እና ባቢ ቁጭ ብለው እያወሩ እያለ እንዴት ፍርድ በሌለበት ሀገር አለ ባቢ እውልክ ባቢ ጋሸ ግርምሸ ገዳይ አይደለም ነጻ ወጥቷል ተባለ እሱን ደግሞ ፖሊሶቹ ደርሰው ያገኙታል አለው። እንዴት እንዴት ሊሆን ይችላል? ሮቤል ገንዘብ ተከፍሏቸው ነው የሚሆነው ሲልም ጽናት ናት አባትየው ገንዘብ የሚሰጡት፣ አንተም ብሰጣቸው ደስተኛ ናቸው። አስብ፣ ፍቅርን አድን። ወደ ጽናት የማይወስድ መንገድ ካለ እሱን ራስን ጠይቅ። ግን ስለፍርዱ ፍርዱ ለፖሊሶቹ ተውላቸው አለው። ከዛም ብሌንዛ መታ ሳመቸው ሮቤልንና ባቢ እንዴት ነው ስትለው፣ ባቢ በጣም ደብሮታል። ዛሬ በተፈጠረው ነገር እንደደበረ አቃ አለው። ግን ቢሆንም ደሞ ለሁሉም ጊዜ አለው አለችው። ራሂል መታ መካከላቸው ዱቅ አለች። ከዛ ሁሉም ደነገጡ። ራሂል አሁን የመጨረሻ ሰዓት ደርሷል። እንደ ጉድ ያቅመዘንዛታል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ ይሁንላል።